ኢራን እየታገለች ነው። ኔታንያሆ አምርረዋል። ቤንያሚን ኔታንያሆ ከ29 ዓመታት በፊት ለመጀመሪያ ጊዜ ጠቅላይ ሚኒስትር ከሆኑበት ጊዜ አንስቶም ራሳቸውን ሚኒስቴር ኢራን እያሉ ሲጠሩ የቆዩ ናቸው። አቶ ኢራን ሆይ ታዲያ መላው የፖለቲካ ህይወታቸውን እስላማዊቷ ሪፐብሊክ ከኒኩሌር መርሃ ግብር ለማስቆም በመሞከር ውስጥ አሳልፈዋል። የእስራኤሉ ጠቅላይ ሚኒስቴር በኢራን ዙሪያ ሲሰጧቸው የቆዩትን አስተያየት በትኩረት ለተከታተለ ሰው ቴህራንን አውድመው ለመመለስ የቆረጡ መሆናቸው ይረዳል። ያለፉትን ሁለት ዓመታት ጋዛን አፈራርሰው በሺዎች የሚቆጠሩ ሴቶችንና ህፃናትን መግደላቸውን የተባበሩት መንግስታት ጭምር የሚያምነው ነው። በሊባኖስ በተመሳሳይ መልኩ ጥቃት እንዲፈጸም ትዕዛዝ ሲሰጡም የቆዩት የቴላቪቭ አለቃ ኢራንን ጠምደው ከያዙ ረጅም ዓመታት ተቆጥረዋል። ኔታንያሁ በተደጋጋሚ በሚያደርጓቸው ንግግሮችና በሚሰነዝሯቸው አስተያየቶች ላይም ኢራንን ከናዚ ጀርመን ጋር ሳይቀር እያነጻጸሩ ሲያቀርቡ ቆይቷል። በአንድ ንግግራቸው ላይም በናዚ ጀርመንና በእስላሚክ ሪፐብሊክ ኢራን መካከል ያለው ልዩ ነት አንድ ብቻ ሲሆን ናዚ ዓለም አቀፍ ግጭቶችን ከጀመረ በኋላም የኒኩለር ጦር መሳሪያ ለማግኘት ተንቀሳቅሰዋል። በሌላ በኩል ኢራን የኒኩለር ጦር መሳሪያዎችን በቅድሚያ ገንብታም ከዛም የዓለም ጦርነትን መጀመር ነው ሐሳቧ ሲሉ ተሰምተዋል። ይህ የኔታንያሁ የንጽጽር ትረክት ከሀገር ውስጥም ሆነ ውጭ ግርምት ቢያጭርም ጠቅላይ ሚኒስቴሩ ግን በዛው አቋማቸው ሙጭጭ ብለው ከርመዋል። ኔታንያሁ በ2018 ኢራን ኒውክሌር ለመታጠቅ የቀራት ወራት መሆኑን በመግለጽ ጥቃት እንዲፈጽምባት ለማስተባበር ሙከራ አድርገዋል። ከዓመታት ማድባት በኋላም ኢራን ለስድስተኛ ዙር የኒውክሌር ድርድር ስትዘጋጅ ኔታንያሁ የጥቃት በትር ማስወንጨፍን መርጠዋል። ኔታንያሁ እንደ ናዚ ጊዜ ዘንድሮ ዳግም በኢራን መቀደምን አንፈቅድም ባሉት ሂደት መሠረት አስፈሪ የሚመሪውን ግብ ግብ ከኢራን እያደረጉ ናቸው። ከ100 ዓመታት ቀደም ብሎ ከናዚ ጋር የተፋጠጡ የትውልድ መሪዎች ሳይሳካላቸው ቀርቷል። አሁን ግን የእኛ ጠንካራና ጀግና ወታደሮች ብሎም ህዝቡ የእኛን ጉድመት የሚፈልጉትን ለመከላከል በጋራ ቆመዋል። ራሳችንን በመከላከል ውስጥ ሌሎችን የምንከላከልና ጨፍጫፊውን አገዛዝ ወደኋላ የምንመልስ ይሆናል ሲሉ መግለጫ ከሰጡ በኋላም የተጀመረው ጥቃት ከተጀመረ ቀናትን አስቆጥሮ ተባብሶ ቀጥሏል። ውድ የአሪፍ ሚዲያ ቤተሰቦች ወቅታዊ ቀውስ አስመልክቶም አዳዲስ መረጃዎችን ይዘን ተገኝተናል። ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ ጋበዝን። ሰናይ ቆይታም። ኔታንያሁ በወጣትነት እድሜያቸው ፈጽሞ በፖለቲካው መስክ የመሰማራት እቅድ አልነበራቸውም። ነገር ግን በድንገት በተቀላቀሉት ሂደት የሀገራቸውን የጦር ኃይል ጠቅላይ አዛዥነት ስፍራ ይዘውም አደገኛውን ፍልሚያም ከፊት ሆነው እያጋፍሩ ይገኛሉ። ነውጠኛው መሪ ከወራት በፊት በሐማስና በሂዝቦላ አመራሮች ላይ ተከታታይ ግድያ ፈጽመው ቡድኖቹን ካዳከሙ በኋላ ፊታቸውን ወደ ኢራን አዙረዋል። በተለይም መቀመጫውን በሊባኖስ ያደረገው ሂዝቦላ በቀደመ አቋሙ ላይ አለመገኘቱም የእስራኤል ጀቶች ባሻቸው መልኩ ወደ ኢራን የአየር ክልል እየተመላለሱ ጥቃት እንዲፈጽሙ እድል ሰጥቷቸዋል። አይሁዳዊቷ ሀገር የኢራን ወታደራዊ አመራሮችና የአየር መከላከያ ሥርዓቶችን ኢላማ ካደረገች በኋላም በፕሮፖጋንዳ ፍልሚያው ጭምር የበላይነትን ለማግኘት እየሰራች ነው። ኢስላሚክ ሪፐብሊክ ኦፍ ኢራን ብሮድካስቲንግ የሚሰኘው የኢራን መንግስታዊ ቴሌቪዥን ዋና መስሪያ ቤት ላይ ጥቃት ተሰንዝሮ ስርጭት እንዲቋረጥ ለማድረግ ተሞክሯል። ጣቢያውም የኢራንን የመንግስት ቴሌቪዥንና የሬዲዮ አገልግሎቶችን የሚቆጣጠር ሲሆን ዋነኛ የመረጃ ምንጭም ነበር። በጥቃቱ የተነሳ ተቋሙ ስርጭቱ በበርካታ ቦታዎች ሲቋረጥ፣ እስራኤል ለመጀመሪያ ጊዜ ከወታደራዊ ቦታ ውጭ ያጠቃቸው ትልቁ ስፍራ ሆኖ ተመዝግቧል። እስራኤል ቀናት ባስቆጠረው የጥቃት እርምጃ የቴሄራን የነዳጅ መውጫ ችግሮችን ጭምር ኢላማ ለማድረግ መሞከሯም የኔታንያሁ እቅድ እጅግ የተለጠጠ መሆኑን ያመላክታል። ሀገሪቱ በነዳጅ ማጣሪያና የኃይል ማከፋፊያ ላይ ከሰነዘረችው ጥቃት ባሻገር ሆስፒታሎችን ጭምር ኢላማ ማድረግ መጀመሯ ብዙዎችን ያሳዘነም ሆኗል። በሌላ በኩል ኢራን ጦርነቱ ከተጀመረ ወዲህ አራት መቶ ያህል ሚሳኤሎችን ወደ እስራኤል ማስወንጨፏን ለማወቅ ተችሏል። ኢራን በእስራኤል ጥቃት ከተከፈተባት ወዲህ የእስራኤል የአየር መከላከል ጥሰው የገቡ የሚሳኤሎች ጥቃቶችን ፈጽማለች። ይህ በእንዲህ እንዳለም የሰሞንኛው የእስራኤል ጥቃት ዙሪያ እስራኤል የምትሰጠው መረጃ ለዓለም አቀፉ የአቶሚክ ኃይል ኤጀንሲ ጋር የሚጣረስ መሆኑ ግርም ፈጥሯል። ለአብነት ያህል የእስራኤል ባለስልጣን የናንታንዝ የኒኩለር ማብለያ ጣቢያ ተመሬት በታች ያለው ክፍል ጉዳት እንደደረሰበት ተናግረዋል። የአቶሚክ ኤነርጂ ኤጀንሲ ግን የኒኩለር ጣቢያው የምድር ክፍል ጉዳት እንዳልደረሰበት መናገሩም እስራኤልን ትዝብት ላይ የጣለ ሆኗል። በሌላ በኩል አይሁዳዊቷ ሀገር ጥቃቱን ከጀመረች አንስቶ ከአንድ መቶ በላይ የኢራን የሚሳኤል ማስወንጨፊዎችን መታ ጥቅሞች ማድረጓን አስታውቃለች። እስራኤል የወደመቻቸው የሚሳኤል ማስወንጨፊያዎች ኢራን ካሏት የጥቃት ማስወንጨፊያን መሠረተ ልማቶች ውስጥ 30 በመቶ ያህሉ እንደሆነም ገልጻለች። ከኢራን በኩል በቴል አቪቭ የተሰነዘረው ጥቃት በሰሞንኛው የእስራኤል እርምጃ ከጀርባ እንዳለች የሚታመነው የአሜሪካ ኤምባሲ ላይ ጭምር ጉዳት አስከትሏል። በእርግጥም ኢራን ላይ ዋና ጥቃት ፈጻሚዋ እስራኤል ብትሆንም ከጀርባ በርካታ እጆች እንዳሉ እየታየ ይገኛል። አሜሪካ ነገሩን ብታስተባብልም የምዕራብያኑ የመጋረጃ ጀርባ ባድጋፍና ተሳትፎ እጅግ ከፍተኛ ለመሆኑ ምልክቶች አሉ። ለአብነትም ያህል ኤለን መስክ ስታርሊንግ የሚሰኙ የኢንተርኔት ሳተላይቶቹን በኢራን ክፍት ማድረጉን አስታውቋል። የአሜሪካው ከበርቴ በግርግር የኢራን እስላማዊ መንግስትን ለመጣል ከተቻለ በሚል የኢንተርኔት ሳተላይት አገልግሎቱን በኢራን ማስጀመሩን ለመረዳት ተችሏል። በዚህ ሁሉ መካከል ኢራን በተቻላት አቅም የሚሰነዘረባትን ጥቃት እየመከተች የአጸፋ እርምጃ ለመውሰድ ሙከራ ማድረጓን ቀጥላለች። የእስራኤል ጥቃት ከሁሉም በላይ በኢራን የኒውክሌር ማብለያ ጣቢያዎች ላይ ሊፈጠር የሚችለውን የውድመት መጠን የነገሮቹን እጣፈንታ የሚወስን እንደሆነ ተንታኞች እየተናገሩ ናቸው። ለኔታንያሁ ስኬታማ የሚባለው ውጤት በሂዝቦላና ሐማስ አመራሮች ላይ የፈጸሙት ጥቃት ያመጣው አይነት ውጤት በኢራን ጉዳይ ከተደገመ ብቻ እንደሆነም ይነገራል። ይሁንና አንዳንድ ተንታኞች ከወዲሁ የእስራኤል ጥቃት የኢራንን ወታደራዊ አቅም ለማዳከምና አመራሮቿን ከማስወገድ ውጭ የተሻለ ውጤት ሊኖር አይችልም እያሉ ይገኛሉ። ኔታንያሁን ጨምሮ ጥቂት የማይባሉ የጥቃቱን መፈጸም የሚደግፉ አካላት ደግሞ የኢራን አገዛዝ መውደ እንደማይቀር የሚገልጽ ምልከታን እያጋሩ ይገኛሉ። የእስራኤሉ ጠቅላይ ሚኒስቴር ከረጅም ጊዜ አንስቶ ሲያስበረግጋቸው የቆየውን የኢራን እስላማዊ አስተዳደር ለማስወገድ ጥረት እያደረጉ ናቸው። በወጣትነት እድሜያቸው ተሰጧቸው ንግድ የነበረው ሁኔታ ኔታንያሁም የጦርነት ቁማራቸውን ለማሸነፍ እየተጉ ይገኛሉ። ሰውየውም በሃርቨርድ የተወሰነ የፖለቲካ ትምህርት ከመቅሰማቸው ውጪም በኮሌጅ የቀሰሙት ትምህርት ሌላ ነው። በህንፃ ንድፍ ወይም አርኪቴክቸር የመጀመሪያ ድግሪን በአስተዳደር ደግሞ ሁለተኛ ድግሪያቸውን አግኝተዋል። ከኮሌጅ ወጡም በኋላ በንግድ ዘርፍ ላይ ተሰማርተው ቆይተዋል። ከ1976 እስከ 1982 ድረስ በንግድ አማካሪ ድርጅቶች ውስጥ ሲሰሩም ከርመዋል። በእስራኤል ምስረታ አንደኛ ዓመት የተወለዱት ቢቢ ምድርን የተቀላቀሉት ከመጀመሪያው የአረብ ጦርነት ማግስት ነው። እንደ አብዛኛው የአይሁድ ቤተሰብ ሁሉ የተገኙት ከናዚ ሰቆቃ ከተረፉ እናትና አባት ነው። እሳቸው ታላቅ ወንድማቸው ዮናታንና ታናሽየው ኢዶ ገና ከልጅነታቸው ጀምሮ በቀልን ሲማሩ ያደጉ መሆናቸውንም ይገልጻል። አይሁዶች ከዓለም የተገለሉ በየተገኙበት የሚታደሉና የሚገደሉ መሆናቸው በከፍተኛ ደረጃ ሲሰበኩ አድገዋል። ራሳቸውንና የአባቶቻቸውን ርስት የሚሉትን ስፍራ እንዴት መጠበቅ እንዳለባቸው በአፍላ እድሜያቸው ሲማሩ መቆየታቸውን ታሪካቸው ይናገራል። የአይሁድ ታሪክ የእልቂት ነው ሲሉ ኔታንያሁ በአንድ ወቅት መናገራቸው በራሱም አስተዳደጋቸውን በሚገባ ይጠቁማል ናቸው ዮናታን በአገሪቱ የልዩ ኃይል ጦር የአዛዥነት ቦታ ማግኘቱን ተከትሎም ኔታንያሆም ሰርስረው ገብተው በደም የተዋጀ ቆይታን አድርገዋል በኢንቴቤ ኡጋንዳ ግዳጅ ወንድማቸው መስዋዕቱ ኔታንያሆ ከባድ ሐዘን የፈጠረ እንደነበርም ይነገራል። ነውጠኛው መሪ ቀስ በቀስ ወደ ላይ እየተንደረደሩ የመሪነት ቦታ መያዛቸውም የአይሁድ ሕዝብን በመጠበቅ በኩል የወንድማቸውን ውርስ እንደ ማስቀጠል የሚመለከቱት ሁነት እንደሆነም ይነገራል። በወጣትነት እድሜያቸው ኢሁድ ባራክና ሺሞን ፔሬዝ ከሚሰኙት ጉምቱ የእስራኤል ፖለቲከኞች ጋር መታወቃቸው በብዙ መንገድ ጠቅሟቸዋል። በወቅቱ ባራክ በሀገሪቱ ጦር ኃይል ውስጥ የታላቅ ወንድማቸውን አዛዥ ነበሩ። ፔሬዝ በበኩላቸውም የእስራኤል መከላከያ ሚኒስቴር በመሆን ያገለገሉ የነበረበት ወቅት ነበር። ወንድማቸው ዮኒ በግዳጅ ላይ ሲገደል ሁለቱ ሰዎች በኔታንያሆ ቤተሰብ ቤት በቅርብ በመገኘት የማጽናናት ተግባር ሲከውኑም ሰንብተዋል። ሁለቱ ግለሰቦች በኔታንያሆ ማርሽ ቀያሪ የህይወት ዘመናት ውስጥ ወሳኝ ሚና ያላቸው መሆኑ ይገለጻል። ሁለቱም የሊበር ፓርቲ ማለትም የግራ ዘመም ፓርቲ የነበሩ ሲሆን ኔታንያሁ ግን የቀይ ዘመም ሊኩድ ፓርቲ አባል ለመሆን በቅተዋል። ኔታንያሁ በ1996 ለመጀመሪያ ጊዜ ጠቅላይ ሚኒስትር ሲሆኑ ፔሬዝን በጠባብ ውጤት በማሸነፍ ነበረ። በ1999 ጠቅላይነቱን ሲነጠቁ ደግሞ የእስራኤል ፖለቲካ በአጭር ጊዜ ውስጥ ወደ መቅደም በቻሉት ባራክ ተሸንፎ ነው። ኔታንያሁ በ2009 ደግሞም በጠቅላይነት ሲመረጡም በግል ለሁለቱ ሰዎች ያላቸውን ክብር ገልጠውላቸው ነው። የፖለቲካ ተቀናቃኛቸውን ወደ ጎን በማለት በአስተዳደራቸው ውስጥ አብሮ ለመስራት ጭምር ጥያቄ አቅርበውላቸው ነበረ። በተለይም ባራክ በመከላከያ ሚኒስቴርነት ቦታ ተቀምጠው የኢራንን ኢላማ ያደረገውን እጅግ አስቸጋሪ ግዳጅ እንዲመሩ ኔታንያሁ ፍላጎት ነበራቸው። ከዛ ቀደም ከነበረው ጥልቅ የፖለቲካ መከፋፈልና ጥል አንጻር ባራክ ጥሪውን ይቀበላሉ ተብሎ የሚጠበቅ አልነበረም። ሆኖም ባራክ የቅርብ ሰዎቻቸውን አሉታዊ አስተያየት ጭምር ወደ ጎን ብለው ለጥያቄውም የእሽታ መልስ ሰጥተዋል። ሦስቱ ሰዎች ፖለቲካ ጀርባ ቢሰጣቸውም በእስራኤል የብሔራዊ ህልውና ጉዳይ አቋማቸው ተመሳሳይ እንደሆነም ይነገራል። በአጠቃላይ ሲታይ ኔታንያሁ ለረጅም ጊዜ ሲጓጉለት የነበረውን ጥቃት አስጀምረው ለመካከለኛው ምስራቅ አደጋ እንደሆነ ሲናገሩለት የነበረውን የኢራን የኒውክሌር መርሃ ግብር አጣብኝ ውስጥ የከተቱበት ሁኔታ ተፈጥሯል። ወትሮም ቢሆን ነውጥ የማይጠፋው ቀጠናው በአንድ እግሩ የቆመ ሲሆን የነገሮችን መባባስ በመፍራት ዓለም ትንፋሹን ውጦ ነገሮችን በትኩረት እየተከታተለ ይገኛል። የጥቃቱ ዓላማም ኢራንን በዘላቂነት ማስቆም ወይም በጊዜያዊነት ከኒውክሌር መርሃ ግብሯ መግታት በሚለው ዙሪያ ጥርት ያለ ምላሽ ማግኘት አስቸጋሪ ሆኗል። ይበንድ እንዳለ በርካታ ምዕራባውያን ተንታኞች የጥቃት ጅምር መሆኑንና በቀጣይ ተጨማሪ ግዳጆች ሊኖሩ እንደሚችሉ መናገራቸውን መቀጠላቸውን ሁኔታው ይበልጥ አስጨናቂ ያደርገዋል። የዛሬው የዓለም አቀፍ ትንታኔያችንን በዚሁ አበቃን። ሰላም።